ዛሬ እንግዲህ በሀይሚና በብሩክ ብቻ ስለ ሁለታቸው ለመናገር ነው የመጣሁት። በጣም ተባለ ነው ሀይሚንም እየወረዳችሁባት ነው። እንዲሁም ደግሞ ብሩክም በጣም ትናንትና ለምንድን ነው የሚምል? ይሄ ነገር እውነት ስለሆነ አይደል የሚምል በእናቱ እየማለ ለምን ስራ ነውት ያለሽ እያላችሁ እኔንም እየወቀሳችሁ ነው። እና ስለዚህ ለሱ ጠቅላላ አድርጌ ለመናገር ነው የመጣሁት። ሀይሚን በዚህ ልክስ ምናስ ወቀሳት በሚለው ነው። ሰላም ሰላም ቤተሰብ፣ እንዴት ናችሁ? አለን እግዚአብሔር ይመስገን ሰላማችሁ ዛበያላችሁበት እያልኩኝ፣ እንግዲህ ቪዲዮን ስጀምሩ በላይክ ጀምሩ። ታውቃላችሁ ቻናሌ ሪፖርት ተደርጎ ይሄው እስካሁን አልተነሳም ማለት ነው። ብዙዎቻችሁ ታውቃላችሁ። እኔ ጥፋቴ ምን እንደሆነ አላቅም። እውነት ለመናገር በፊት የሆነ ነገር ለቅቄ እሱ እንኳን ተነስቶልኝ ነበር አንድ ወር ሞልቶት ነው አሁን ግን ስጠይቅ ሪፖርት ተደርጎብሻል ነው ያሉኝ። ማለት ነው እና እንግዲህ በጨረቃዎች ዙሪያ ነው ማለት እኔ አሁን ምን ማለት እነሱን የሚነካ ምን ተናግሬ ነው? እኔ ያልኩት ከሀይሚና ከቡራ ለምንድን ነው ሶሲና ዳኒ የማይወጡ ነው ያልኩት። ይሄ ብቻ ነው ያልኩ። ሌላ ምን ብያለሁ? ይሄ ሀቅ ነው። እና ስለዚህ ቻናሌ እንዲንቀሳቀስ የጨረቃ ቤተሰቦች ላይክ አድርጉ። ቪዲዮን ማለት ነው ስጀምሩ በላይክ ጀምሩ ደስ ያላችሁ ማለት ነው። አላስገድድም። እውነት ለመናገር በቃ ወዳችሁና ፈቅዳችሁ ለምትከታተሉኝ ሳትረሱ ላይክ አድርጋችሁ ከዛ ቪዲዮን ጀምሮ ለማለት ነው። ብዙዎቻችሁ ስለምታበረታቱኝ አሪፍ አሪፍ ሀሳብ ስለምሰጡ በጣም አመሰግናለሁ። እግዚአብሔር ያክብርልኝ ያለውን ይባርክልኝ። እንግዲህ ይነሳል ብዬ አስባለሁ እና እኔ እንጃ ጥፋቴ ምን እንደሆነ ባላቅም ሪፖርት ተደርጎብኛል ነው ለዛ ነው ማለት ነው እና እንግዲህ ከሀይሚ ነው የምጀምረው ማለት ነው። ማለት ሀይሚ ለምንድን ነው እንደዚህ ቡራን እንደዚህ እንትን የምትለው የምታሰቃየው? ምንድን ነው ነገሩ? ስራ እየሰራች ነው ምት ለምንድን ነው የብሩክ መጎዳት አልታያትም ወይ? እያላችሁ ነው ማለት ነው። በተደጋጋሚ ኮመንት ምጽፉልኛ አላችሁ እና በመጀመሪያ ወደዚህ ስራ ወይም ወደዚህ ወደ ግሩፕ የገቡት ያው በመጀመሪያ ብሩክ እና ሰሲ ነው ይሄን ቪዲዮ ዘውት የመጡት። ከዛ በመቀጠል ደግሞ ያው ለስራው ብሩክ ይቅርታ ጠይቆ ለቪዲዮ ይቅርታ ጠይቆ ሀይሚ ደግሞ ይቅርታውን ተለው አልተቀበለችም፣ ከመናደዱ ከመናደዱ አንፃር ማለት ነው። አሁን እንግዲህ ሶስት ሳምንት ሆኖታል፣ ይሄ ብዙ ነገር እያየን መተላ። ስለዚህ አሁን ላይ ብሩክ ትናንትና እናቴ ትሞት ብሎ እንዴት በዚህ ስራ ነው ትያለሽ ብላችሁ ወቅሳችሁኛል፣ ማለት ነው ስራ ነው የሚሰሩት ብያችሁ፣ ማለት ነው ብሩክ። አሁን ፕራንክ እየተደረገ ነው። ሶ ፕራንክ እየተደረገ ባለበት ሰዓት ሜቢ ይሄን ነገር ላያቅ ይችላል። ብሩክ በውሸት አይምልም፣ እኔ እስከማውቀው ድረስ ብሩክ በውሸት አይምልም ማለት ነው። ሀይሜም እንደዘው። ስለዚህ ስለማያቅ ይመስለኛል ፕራንክ እየተደረገ መሆኑን ስለማያቅ ነው የሚምለው ብዬ ነው የማስበው በራሴ ማለት ነው። ሲምል አልሰማሽም ወይ ብላችሁኛል። ሰምቻለሁ፣ ግን ፕራንክ እየተደረገ መሆኑን ስለማያውቅ ይመስለኛል። አሁን ላይ ሶሲ እና ብሩክ ናቸው ፕራንክ እየተደረጉ ያሉት። ይሄ እኮ ግልጽ ነው። ምን ሆናችሁ ነው እናንተ በቃ ማለት ከዚህ በላይ ግልጽ ነገር አለ እንዴ? ደግሞ ማለት የሀይሚ ጥፋት ምንድን ነው? ሀይሚ ማለት ጀግና ጀግና አትበሏት። ጀግና ጀግና ስትሏት አንድ የዋን ራስ ላይ ወጣች እያላችሁ ነው። እና ሀይሚ ምን አጥፍታለች? እስኪ ማለት ነገሩ እኮ እየተባባሰ ሄደው የሁላቸውም ጥፋት አለባቸው በወቅተው ማለት ነው። አሁን እዚህ ጋር እስኪ ማነው ትክክል ማነው ጥፋተኛ ብላችሁ መገመት ትችላላችሁ? ሁሉም በየራሱ እውነት አለው። ሁሉም በየራሱ ስህተት አለበት። ስለዚህ አሁን ለምሳሌ ትናንትና ብሩክ በጣም ተናዶ ነበረ። ፕራንክ እየተደረገ መሆኑን የሚያውቅ አይመስለኝም። ተናዶ ነበርና አንቺ ነሽ ያስደፈርሽ ምናምን እያለ ብዙ ነገር ሲል ነበር፣ እና ይቅርታ ስትለውን በቃ ትንኬ ምናምን ነው ሲል ነበር፣ ተናዶ ማለት ነው። ብሩክ ለሚናገረው ነገር አሁን ሀይሚ አንድ ነገር መልሳለች። ትናንት ምንም አልመለሰች ምንም ማለት ነው። በቃ ነገሩ ዝርዝር ውስጥ መግባት ስለማትፈልግ ተለያይተናም በሚለው ብቻ ነው የጨረሰች ማለት ነው። ይሄ ደግሞ እውነት እንዳልሆነ ግልጽ ነው። በቃ ስለዚህ ሀይሚ ብዙ ጊዜ አይታችሁ ከሆነ እውነት ለመናገር ከሶሲ እና ከዳኒም ጋር የሆኑ ብሩክን የመገፍተር ብሩክን እንደዚህ የማድረግ ምናምን ነገር አይታለች፣ አይታችኋል ምናልባሽ አልጋ ላይ ፕራንክ ሲሰሩ ታናዳ ያን ጊዜ ብሩክን ተሟታለች። ከዚህ በተረፈ ግን ሀይሚል በንግግር ነው ማስረዳት እየቻለች ያለችው። እንግዲህ በንግግር ማስረዳት የማይችል ሰው ደግሞ ይሳደባል ማለት ነው። ለምሳሌ ሶሲን አይታችኋታል። ትናንትና የመላጣ ልጅ እያለች ዳኒን ስትሳደብ ነበር ማለት ነው። በንግግር ማስረዳት የሚችል ክብር አለው። ገብቷቸዋል። ለሰው ልጅ ክብር አለው በንግግር ነው የሚያስረዳ። በንግግር ማስረዳት ካልቻለ ደግሞ ይሳደባል። አሁን ብሩክ ብዙ ጊዜ ማስረዳት አይችልም በንግግር ማለት ነው። እሱ አሁን ለሰው ልጅ ክብር የለውም እያልኩ አይደለም፣ ግን ደግሞ ብሩክ ማስረዳት ካልቻለ የሆነ ነገር ይናገራል። ያን ደግሞ እኛ በመጥፎ ነገር አንወስድበትም ስለምናቅ ማለት ነው። ገብቷቸዋል አይደለም? ስለዚህ ሀይሚ አሁን ምን ምንድነው ትናንት ያጠፋችው? ምንም ብዙ ነገር ሲላት ብሩክም ብዙ ነገር እያላት ነበረ። አንቺ ነሽ በቃ አንቺ ነሽ አንቺ ነሽ ያስደፈርሽ ምናምን እያላት ነበር። ፀጥ ነው ያለች። እንደውም ለዳኒ ከዚህ በኋላ ስለ ብሩክ አያገባኝም፣ ለኔም ብለህ አንድ ነገር እንድታረግና አንተ ችግር ውስጥ እንድትገባ አልፈልግም ብላ እኮ እየዘጋች ነው ሀይሚ። ሀይሚ እየዘጋች እየመጣች ነው ማለት ነው። ብሩክ ጋር የፈለገ ነገር እንትን ብትል እኔ ለሱ ብዬ ከአንተ ጋር መጥቼ አልለማመጥህም እያለችው ነው ዳኒን ማለት ነው። አሁን ዳኒ የፈለገ ነገር ባደርግ ሀይሚ መታ ትለማመጠኛለች ትለምነኛለች ብሎ እንዳያስብ፣ ሀይሚ አስረግጣ እየነገረች ነው ለዳኒ። ከዚህ በኋላ ከብሩክ ጋር የፈለገ ነገር ብትደባደቡ የፈለገ ነገር ቢሆን አያገባኝም ብለዋለች። ዘጋች ማለት ነው። በቃ ራሴን ነጻ አውጥቻለሁ ብላለች። ኢቭን እንኳን ለኔ ብለህ የሆነ ነገር ማድረግ እና ችግር መግባት የለብም ችግር የለውም። ከዚህ በኋላ ለኔም አንድ ነገር ብለህ እንድታረግ አልፈልግም ማለች። በብሩክም ዘጋች፣ በራሷም ዘጋች። በቃ ሀይሚ ማለት ነው። ስለዚህ እንዳለ ስራ ነው እየሰሩት ያሉት። እንግዲህ ከተረዳችሁ ተረዳችሁ፣ ካልተረዳችሁ ምንም ማድረግ አልችልም። ስራ ነው እየሰሩ ያሉት። ግን ስራ እንዳለ ሆኖ እዚህ ላይ አሁን ብሩክ ቢምል አትፍረዱበት፣ እውነት መስሎት ማለት ፕራንክ እየተደረገ ስለሆነ የሚሰሩት ነገር እውነት መስሎት ሊታየው ይችላል። ብሩክ ማለት ነው። እንትና ሰውሲ ሁሌ ነው የምትምለው የእሷ መቼ እውነት መቼ እውነት እንደሆነ አላውቅም። ሁሌ ነው የምትምለው በቃ በየደቂቃው ማለት ነው እና ስለዚህ ሀይሚ አሁን ማለት ነው ለአንዴና ለመጨረሻ እሷ ስራዋን እየሰራች ነው ያለች። እውነት ለመናገር እሷ ሁለት መቶ ሺ ገብታለች። አሁን ደግሞ ከቻለች ብሩክን 250 ሺ ኬፍ አስገባለች፣ ገብቷቸዋል ስለዚህ ሀይሚ አሁን እሷ ሁለት መቶ ሺ ገብታለች፣ ብሩክን ደግሞ ሁለት መቶ ሀምሳ ሺ እንዲገባ ታደርጋለች ብትችል ማለት ነው። ከዚህ ውጭ ሀይሚ ከማንም ምንም አትፈልግም፣ ከማንም ማለት ነው። እሷ ጠንቅቃት አውቃለች እኮ ከብሩክ ውጭ ማንንም እንደማትፈልግ። ለምሳሌ አሁን ብሩክ ተናዶ ጨርሰናል፣ ጨርሰናል ይባባላሉ ሁለታቸውም ማለት ነው። በተለይ ሀይሚ ሰሞኑን ጨርሰናል፣ ተለያይተናል እያለች ነው ማለት ነው። ዝርዝር ውስጥ መግባት ስለማትፈልግ ነው ማለት መቼም ቪዲዮ ላይ የሆነ ነገር ስትጠየቁ የሆነ ነገር ትላላችሁ። ያ ነገር ደግሞ በቃ የሁለታቸውን ነገር የሚነካ ነገር እንዳይሆን ስለምትፈልግ ታላይተናም በሚለው ዘግታ ነው እየሰራች ያለችው። ስለዚህ ምንም ይሁን ምን ብሩክና ሀይሚ መቼም እንደማይላዩ ሁላችሁም ታውቃላችሁ። ነገር ግን አሁን የሚነጋገሩት ቃላት ሀይሚና ብሩክ የሚመላለሱት ቃላት ለወደፊት እንቅፋት ሊሆን ይችላል ማለት ነው። ማለት እንደዚህ በቃ የሆነ ጊዜ እንቅፋት ሊሆንባቸው ይችላል። ግን ደግሞ ከሀይሚ እና ከብሩክ የማንጠብቃቸው ቃላቶች እንደዚህ ስንሰማ ለእኛ ሰርፕራይስ ነው እንጂ ሌላ ምንም አዲስ ነገር የለም። እየሰሩ ያሉት ስራ ነው። በቃ ማለት እነሱ እንኳን ሁለታቸው የሆነ እንኳን ቅራኔ ቢኖራቸው፣ አራቱም ጋር ግን ስራ ነው እየተሰራ ያለው። ዳኒ እንደማታውቁትም እንደ እስኪ፣ ቲክቶክ ላይ እንዴት ነው የሚሰራ፣ እንዴት በጣም ፌመስ ነው። ምንም አይመስለውም ሀይሚ ተመችታኛለች ማለቱ ምንም ለእሱ አይገርመውም። ነገ ጠዋት ደግሞ አፍቅሬያታለሁ ብሎ ሊመጣ ይችላል። ሀይሚ ምንም አይመስላትም፣ ምክንያቱም የእሱ እንደማትወት ስለምታውቅ ማለት ነው። እሷም የብሩክና የብሩክ ብቻ ናት። ዳኒ ለሀይሚ ስሜት አለኝ ሲል ለምንድን ነው ብሩክ የኔ ናት ብሎ እንትን የኔ ፍቅረኛ ናት ብሎ መናገር ለምንድን ነው ያልቻለው? የሚልም ብዙ አስተያየት አለ። ና ይህን ቃል እኔም ራሱ ጠብቃለሁ፣ እውነት ለመናገር ማለት ነው። ማለት ብዙ ጊዜ ሀይሚ ትፈትነዋለች፣ በብዙ ወንዶች ትፈትነዋለች። ከሱ መስማት የምትፈልገው ነገር አለ። ብሩክ ግን ይህን ቃል ለመናገር በፍጹም አይፈልግም ማለት ነው። ይሄ ደግሞ እንግዲህ ምን ብላችሁ ታስባላችሁ? የሁለታቸውን ፕራይቬት ለመጠበቅ ነው ብየነውን የማስበው ማለት ነው እንጂ ሁለታቸው ጋር ፍቅር የለም ወይም ብሩክ አያፈቅራትም በሚለው እኔ አልተረጉመውም። ብሩክ በጣም በጣም ነው የሚወዳት በጣም ነው የሚያፈቅራት። ግን ደግሞ ሚዲያ ላይ እንደዚህ መናገር አይፈልግም በፍጹም ማለት ነው። የፈለገ ተአምር ቢመጣ ይሄው ብዙ ጊዜ ሀይሚ ትፈትነዋለች። አሁን ትናንትና ዳኒ ለሀይሚ ተመችታኛለች ሲል እኔ በቃ የሆነ ነገር ተሳስቶት እንኳን እንዲ ይላል ብዬ ነበር ብሩ። ግን ደግሞ መናገር አይፈልግም በሚዲያ ማውጣት አይፈልግም። በሚዲያ ማውጣት አለማውጣታቸው እንዳለ ሆኖ ጥሩ ሳለ ሆኖ ግን አለ አይደለ ለሞራል ሲባል እንኳን እንደዚህ ሀይሚን በቃ እንደዚህ ሲባል እንዴ ቢያንስ እንኳን አፈቅርሻለሁ እንኳን በይል ወይም የኔ ፍቅረኛ ናት በይል እንኳን ሀይሚ የኔና የኔ ብቻ ናት ብሎ እጇን ይዞ እነሱን ፈታተር ከቻለ ከዛ አለቀ ነገሩ ነበር። ነገር ግን ይሄ ሊሆን አልቻለም። ምንም ማረግ አይቻልም። በመጨረሻ ምለው ነገር ቢኖር ሀይሚ ስራውን ሲጨርስ የፈለገ ነገር ቢሆንም ከቦራ ጋር ይታረቃሉ። ትናንት ራሱ ይቅርታ እያለችው ነበር፣ እነሱ ተናዶ እንደዛ ሲል ነበር ብሩክ። ስለዚህ እነሱ ይተዋወቃሉ፣ ሁለቱ ማለት ነው። እና እነሱ እንደማይለያዩ እኮ እርስ በርሳቸው ያውቃሉ። ስራ ነው እየሰሩ ያሉት። ስለዚህ ባካችሁን፣ በተራ በተራ የሀይሚን ቤተሰቦችም እየዘቀዘቃችሁ ነው። የቡራን እናትም ሙሽዬንም እየዘቀዘቃችሁ ነው። እኔ ከፎቶ መዘግዘቅ እኔ ቆይ ቤተሰብ ምን አደረገ እንዴ? ችግራችሁ ከሀይሚና ከቡራ ከሆነ እነሱ እንደፈለጋችሁ አድርጉ። ለምንድን ነው ነጋሽ የሚዘቀዘቁት? ለምን ስሙሽ እየተዘቀዘቃለች? አረተው፣ ግን ተረጋጉ እንዴ! ምን ነክቷችሁ ነው?